ማእዝ ዘርጌው ወንድ ወንድ ሸል ማለት ነው። እንዴት አያችሁ? ሰላም ውዲየት በታሰቦች፣ እንዴት ናችሁ? አላችሁ ወይ? ያለውን እግዚአብሔር ይመስገን። እንግዲህ ስለ ዩቱብ ያለውን ነገር እነግራችኋለሁ። ዩቱብ እንደተዘጋ ማን ሳዘጋብኝ የሚለውን ነው ዛሬ የምነግራችሁ። ዩቱብ የተዘጋበት ምክንያት የማን ነው? እመቤት ካሳ ማናጀር ነበርና ያው ሰው የሆነ እኔ በርግጥ አላውቀውም። እመቤት ካሳ ከዚህ በፊት አብረን ብሎ ሰርተናል። እና ተስፋ ጋር ስለተዋወቅን የእኔ ሱጉስ ነው የሚያንቀሳቅሰው። መልካም ሰው ነው። ትች ላይ ለብሱ ነበረ ሞን ሳይዝ ያስደረኩትኝ። እና እሱ እንደት ተዘጋብኝ የሚለው ሞንቴዝ ሲያደረግልኝ፣ ሞንቴዝ ያደረገው የራሱ ዋርኒንግ የተሰጠው ዩቱብ ቻናል ነበረውና ያን ነገር እኔ አላቅም ነበረ ነገር ግን ሞኔታይዝ ያደረገልኝ ሁሉ ነገር ሊንኩን ሰጥቸው ነው። እኔ እዛ ኮቨር ለፋሲካ ቤቴ እንደሆነ ባርና ያደረገልኝ በስልክ ነው ሁሉ ነገር ያደረገልኝ ማለት ነው። እንትም ሊንኩን እየሰጣሁት የሚል አካውንት ኢክስቶች ምናምን እየሰጣሁት ሶ ሞኔታይዝ ያደረገልኝ ሞኔታይዝ ያደረገ የሱዋር ሊንክ የተሰጠው አካውንት ስለነበረው አብሮ ተሱ ጋር አስተሳስሮ ሞኔታይዝ ያደረገ እሱ እዛ ላይ ይቆጠረለት ብል ስላለ ያንን የሱ ብራ ወጣት ስለፈለገ ኖራት እንደዚህ ነው። ነገር ግን እሱ እንደዚህ እንደሆነ አልነገረኝም በፊት ምክንያቱም እኔ እንደዚህ እንደሆነ ባቅ እኔ አልፈቅድለትም ነበረ። የራሱም ጥቅም አንድ ላይ እንትና አድርጎ ነው ያረገው ማለት ነው። ያው እሱም ለክፋት አስቦ ይሆን አላስ አላሰበም ይሆን ይሄንን እኔ የማውቀው ነገር የለም። ምክንያቱም አንዳንድ ጊዜ አፍራ ዲፈረድ ባለ እንደሚለው እሱ እኔንም ጠቅሞ እሱም ደግሞ የራሱን የሆነ ነገር ለማውጣት ስለፈለገ ይመስለኛል። አላውቅም ችግሩን እና የሆነ ሰዓት ላይ ደራ እየጋገርኩ ቴክስት መጣልኝ። ኦኬ በይው አለኝ። ምንድነው ወደ ራስሽ አካውንት እየመለስኩልሽ ነው። ሆና ላይ ወደ ራሴ አካውንት እየመለሰልኝ ነው ብዬ እኔም ያንን ያለኝን ኦኬ አልኩት። ከዛ ከትንሽ ደቂቃ በኋላ ዩቲብ ስትዲዮ በር መቆርን አቋማ ከትንሽ ደቂቃ በኋላ ደግሞ ሙሉ ዩቲብ ጣፍታ ምንድነው ትለው ይመለሳል፣ የሚል ነበረ እየላከልኝ ያለው ይመለሳል የሚል ነበረ። ነገር ግን ነገር ግን ይመለሳል እያለ ነበረ። እስካሁን ድረስ ዩቱቡ የመመለስ ቻርስ የለውም። አሁን ግን የመጨረሻ ዩቱቡ አይመለስም አለኝ። አይመለስም ሲለኝ የጨነበረ ለትልልቅ ባለሙያዎች ታሳያቸው ዩቱቤን እና ያንን እሱ ከዋርኒንግ ተሰጠው ዩቱብ ጋር እንዳስተሳሰረ በፊት አልነገረኝም ነበር። ማቆም ነገር የለም። ነገር ግን በእሱ አካውንት እንደከፈታ የነበረ እየነገረኝ ማለት ነው እና አሁን ባለሙያዎች ግን ሲነግሩኝ ዋርኒንግ የተሰጠው ዩቲዩብ የእሱ የራሱ ስላለው ተሱ ጋር አንድ ላይ አትቆስ የከፈተው ለዛ ነው። ዩቲዩብ ደግሞ አንድ ያንኛውን ዋርኒንግ ስለሰጠው የሱንም የኔንም ደግሞ አብሮ ይዘጋብኝ ማለት ነው እና በጣም ያዘንኩ። ሰሞኑ በጣም ስትሬስ ላይ ነበርኩኝ። መስራትም መብላትም መተኛትም አልችልም ነበረ። ቤተክርስቲያን ያለም ይበራፍ ለደርሽ እንኳን በጭንቀት የመመለስበት ሰዓት ነበረ እና አሁን ግን እግዚአብሔር ይመስገን ሁሉም ነገር ለበጎ ነው። ፈጣሪ ስለሚወደኝ ነው ብዬ ወደ ቀልቤ ተመልሼ ስራዬን ከዚህ በኋላ ቀጥ ብዬ ሰራለሁ። ልጆቼን ማሳደግ አለብኝ። በእውነት በእውነት ነው እምላችሁ፣ ይሄን ዩቲዩብ ቻናል በጣም አላፊነት ጥዬበት ሰራለሁ፣ ቀየራለሁ። ከኔ አልፎ ጓደኞቼም ጋር የተሻለ ነገር ሰርተን አንድ ላይ የሆነ ነገር የምንደርስበት ነገር ይኖራል ብዬ በጣም ተስፋ ሰምቼ ነበር። ያው ሁሉም ነገር ሆኖ ነውና፣ አሁን በዚህ በአዲስ ቻናል ተመልሻለሁኝ። ይህም ደግሞ ወደ አራት መቶ ሰብስክራይብ ደርሻለሁኝ። ሁላችሁም እየገባችሁ ሰብስክራይብ አለሁኝ። የአንግድ ስራ ሰባት ሺህ ስድስት መቶ ነበረው እንደገና ደግሞ መቶ ዶላር የቆጠረው ነበረው ው ላይ በአሁኑ ሰዓት አን አስር ሺህ የገባ ወይም ስምንት ሺህ የገባ የቱ ወደ ሰባ ሺህ ነው ግዥዋን፣ ማለት ነው እና በጣም ከባድ ነው። ነገር ግን እኔ ማልገዛም ብር የለኝም። እናንተ እህቶቼ፣ ወንድሞቼ እስካሁንም ተጎኔ የነበራችሁ አሁንም ተጎኔ ሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ሳድጉልኝ። ዛሬ እንግዲህ ውሎ የሚሆነው የወንዱ ልጅ ጠጉር እስካሁን ድረስ ራሴ ነኝ የምቆርጠውና ዛሬ ጠጉር ቤት ወስቼ አስቆርጠዋለሁ ምክንያቱም ልደታቸው ስለደረሰ እዚጋ ጭንቅላቱ አራስ ቤት የሆኜ ብለቼ ስለሆንኩኝ ጊዜም ስላልነበረኝ እና በጣም አስቸጋሪ ስለነበረ ለእኔ በአንድ ጎን ብቻ እየተኛ ጭንቅላቱ ጥፍጠፍ ብሎ ጭንቅላቱ ጠፍጣፋ ነው ከዚህ ማለት ነው እና የሴቷ የሆነ አንድ ቦታ ላይ ስለማስተኛ እሷ ያው እራሷን ተንቀሳቀስ ስለነበረ የሴቷ ደህና ነው ጭንቅላቷ፣ ነገር ግን የወንድ ጠፍጣፋ ነው። መሲ ዛሬ ልሄድ እና በጣም የሚገርማችሁ ካትፈልጉት የማትፈልጉት ነገር ነው እና የሚያድገው የወንዱ ልጅ ጠጉሩ በየ ሰአቱ ነው የሚያድገው ቆርጠዋለው በማእሰር ላይ ተላይ ግን ያድጋል ቶሎ ቶሎ የሴት ደግሞ ጭር ያለ ነው። የወንዱ ልጅ ጠጉር ነው የወጣው ስለዚህ ዛሬ እጅ ያስቆርጠው እና የሚያምር ሆነ ለክርስትንድላት ነ ለልደት ልጅጋ ያስቆርጠዋለው ማለት ነው። የማያምር ሆነ ደግሞ እስከ ልደቱ ድረስ ያድግለታል ይሸፈናል። የጣጣፋ ጭንቅላት ማለት ነው። ውድ ቤተሰቦች አብራችሁን ሆኑ። ውሏችን አብረን እንዋል፣ የትም እንዲያትሄዱ። እንግዲህ በአዲሱ ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ ተቆናችን ሁኑ። እንወዳችኋለን። እንግዲህ አሁን ልጄ ነው ወስጪ፣ አስቆርጠው አሳያችኋለሁ። አብረን እንድሁን፣ የትም እንዳትሄዱ። አታችሁ

እሪ ላል ያ የተባለው ማን ነው? አሁን አሪፍ ነው።

ደንበኛሽ ነው ያሉ እስከሚያልቅ ድረስ ደንበኛ ነው። ውጪው እዛ ወጭ ወጭ ወጭ ወጭ አሁን ሰአል አልሆነም ሲስተም ወንድ ወንድ ሸጥቷል ማለት ነው። እንደታያች እንኳንም ወለድኩ አድጎ ለዚህን ሰአት ደርሶ ቤት ሄዶ ለመቆረጥ በቅቷል እና እግዚአብሔር ተመሰገን። ሁሉም ነገር በፈጣሪ ነው የሆነው እና ኢትዮጵያ ህዝብ ተጎኝም ስላለ ነው በዚህም ደረጃ ለዝን ሰአት እግዚአብሔር ተመሰገን። እና ልጅ በጣም ነው ደስ ያለኝ፣ እውነት ነው የምላችሁት። ከዚህ በኋላ ልጅ አለኝ ብቻ ሳይሆን ምለው ወንድም እንዳለኝ ነው የተሰማኝ። ምክንያቱም ዝጀሩ ተጠመታ አድጎ እንደዚህ ጠጉ ቤት ሄዶ ተቆርጦ፣ ነገ ደግሞ ትምህርት ቤት አድጎ ሄዶ ሲመጣ ብቻ በጣም ነው ደስ የሚላችሁ። እና ደስ ብሎኛል። ልጅ እና አስቆራርጬ ፈዋ ልጅው ነው የመጣሁት። ምግብ ይበሉ ደግሞ ይሄ ሁሉ አንደኛው አንቲዛ ካንደኛው ሄዳ ምን ይወጥቷል ምን ይሄዳ እና በጣም ያስቸገሩ ስለነበረ ለበጽ ሌባን ስቲችን ምሳ መብያቸውን ገዝቼ ላታለው። ይሄ ግጣማ አለው ያው ፕላስቲክ ነው፣ ግን ተምራራት ይሻለኛል ነው ገጭላቷ መጥቻለውና ልጄ አሁን ተቆራርጦ ገና መድረስ ነው። አሁን ሻው ራስ ወስደዋለሁ። ልብሱን ቀያይረለት እና ራሱ ደስ ብሎት ይኸው እየተጫወተ ነው። ልጄ በጣም ጎበዝ ነው። ምንም አይነት አላለቀሰም፣ አረበሸም፣ ጸጥ ብሎ ነው ተጀምሮ እስካለ ድረስ የተቆረጠው ጠጉሩንና ጠጉር ቆራጮቹ ራሱ ምን ያክል ደስ እንዳላቸው ማለት ነው። ጫው ነው ልጅሽ ምናምን እያሉኝ፣ እናም ይሄን ይመስላል ልላችኋለሁ። በተሰዎቼ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ልጄ ምን ያክል እንዳማረበት ኮሜንት ላይ ትለሱልኝ። ያው የራስን ቲኮርስ ባያሳንሱ ነው፣ ግን እኔ ልጄ ለኔ ቆንጆ ነው አይደለ ልጄ። እና በጣም ደስ ብሎኛል ነው እንውጫችኋለን። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ